ያችሁ የክርስቶስ ቤተሰቦች እንደምንከረማችሁ እንደምንሰነበታችሁ እግዚአብሔር የተመሰገነ ይሁን ክብር ምስጋና ይግባው አሜን የዛሬው ርዕሳችን እንግዲህ ኃሢሦን ብለን የምንጠራው ቦታ የት አካባቢ ነው የሚገኘው ትርጉሙስ ምንድነው ምንድን ነው የሚለውን ነው የምንመለከተው ይህ ቦታ የሚገኘው በቅድስተ ሀገር እስራኤል በኢየሩሳሌም ከተማ ውስጥ ይሆናል። ከኢየሩሳሌም ካሮዮ ከተማ ወይም ከዳዊት ከተማ በእግር ግማሽ ሰዓት ወይም ደግሞ የሰላሳ ደቂቃ መንገድ ነው ይህ ኃሢሦን የሚባለው ቦታ የሚገኝበት። በሱ ዙሪያ ትልልቅ የእስራኤሎች መስሪያ ቤት ይገኙበታል። ዋናው ፓርላማ የሚገኘውም እዛ አካባቢ ነው። የእስራኤል የውጭ ጉዳይ ሚኒስቴር የገንዘብ ሚኒስቴር የእስራኤል ብሔራዊ ባንክ እንደገና ትልቁ እስራኤል ሙዚዮን የሚባለው የእስራኤልን ታሪክና ሂስቶሪ የያዘ የሚገኘው እዚያው አካባቢ ነው እንግዲህ ከእስራኤል ከፓርላማው ዝቅ ብለን ወደታች ስንመለከት በጣም ጎድጓዳ የሆነ ረባዳ ቦታ ላይ የሚገኘው የግሪክ ኦርቶዶክስ ተዋህዶ ቤተክርስቲያን ቦታ የሚገኝበት ኃሢሦን በሚባለው ቦታ ላይ ተሰርቶ ይገኛል። ይህ ቦታ ዙሪያውን ስንመለከት በዛፍ የተሸፈነ የተለያዩ የእጽዋት አይነት በአካባቢው የሚገኙበት፣ ግራና ቀኝ ስንመለከት ደግሞ ለእስራኤል ሕዝብ መዝናኛ የሚሆን መናፈሻ ቦታ የሚገኝበት አካባቢ ነው። እንግዲህ እዚህ ቦታ ውስጥ ዋናው ትልቁ ነገር እኛ ስንመለከት እንግዲህ ኃሢሦን ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተሰቀለበት መስቀል እንጨት ወይም ዛፍ ያደገበትና የተቆረጠበት ቦታ ማለት ነው። የዛፉ ተካይና አሳዳጊውም የአብርሃም የወንድሙ ልጅ ሎጥ ነበር ይባላል። በመስቀሉም የዚህ ታሪክ ስዕል ብቻ ይታይበታል። ኃሢሦን የሚባል ስም በመኃልየ ሰሎሞን ምዕራፍ ሶስት ከቁጥር ሶስት ተጽፎ ይገኛል። ነገር ግን ይህ ስም በኢትዮጵያ በሚገኘው መጽሐፍ ብቻ እንጂ በሌሎች አላማት አይገኝም ይላሉ። በአረቦች ግን ዋልዲስልቭ የመስቀል ሸለቆ ብለው ይጠሩታል። ቦታው በምዕራብ ኢየሩሳሌም በአዲሱ ከተማ ከእስራኤል ፓርላማ ሕንፃ ፊት ለፊት አጠገብ ይገኛል። በቀድሞ ዘመን ይዞታው የጆርጂያውያን ነበር። በኋላ ግን ድህነት ስላጠቃቸው የሚረዳቸውም ሰላጡ ከችግር ጽናት የተነሳ ለግሪኮች ሽጠው ሂደዋል። በአሁኑ ጊዜ ይዞታነቱ የሚገኘው የግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን ከረጌው ከተማ ተነስቶ እዛ ለመድረስ በእግር ግማሽ ሰዓት ያስገዳል። እንግዲህ ከብዙ በጥቂቱ እንደሰማችሁት አጠር ያለ ታሪክ ነው እና ይህ ቦታ የሚገኝበት እንግዲህ በጣም ስፋት ያለው አካባቢ ትልቁ የእስራኤል ዋና ከተማ በሚባለው አካባቢ የእስራኤል ዋና ትልልቅ መስሪያ ቤቶች ያሉበት ዙሪያ ነው ያለው እና ግሪኮች በእውነቱ እድለኞች ናቸው ማለት ይቻላል። ብዙ ቦታ አላቸው፣ በተለያየ አካባቢ በብዛት በኢየሩሳሌም ብዙ ቦታ አላቸውና እና እዚህ ቦታ እንግዲህ አጋጣሚ እኔ እድሉ ገጥሞኝ ወደዛ ቦታ ሲሄድ ብዙን ጊዜ ይሄ ቤተክርስቲያን ዝግ ነው እና አይከፈትም አጋጣሚ ግን እኔ ከአገራቸው ከግሪክ በግሩፕ የመጡ ቱሪስቶች ነበሩ እና ለነሱ ሲከፈት እኔ ም አብሬ ከጎናቸው ጠጋልኩኝና ከነሱ ጋር ተመሳስዬ ካሜራዬን ይዤ እዛ በሩ ጋር ስደርስ የበር መግቢያው በጣም ጠበብ ያለ ስፋት የሌላት ቀጥታ እንደቆምና የማንገባበት ጎንበስ ብለን ራሳችንን ወደታች ዝቅ አድርገን የምንገባበት ቦታ ነው። እዛ ከገባን በኋላ ውስጡ ገና ከበሩ እንደገባን እንግዲህ ሎጥ አትክልቱን እያጠጣ የእሱ ስዕል ያለበት የውሃ ጎማ ያለበትን ይዞ እሱን ምልክት እናያለን። ከዛ ወደ ውስጥ ገባ ስንል ዋናውን ቤተ መቅደስ እናገኛለን። ከቤተ መቅደሱ ውስጥ ስንገባ ቪዲዮ መቅረጽ አይቻልም፣ ፎቶ ማንሳት አይቻልም፣ ክልክል ነው። ታሪኩ እንዳይባዛባቸው ያው እንግዲህ የራሳቸው ሕግና ደንብ ስላላቸው ማለት ነው። እዛ ውስጥ ከገባን በኋላ እንግዲህ ግራና ቀኝ ሳዩት በጣም የተለያዩ ደስ የሚሉ መስህብ ያላቸው ስዕላቶች አሉ፣ ስዕሎችን እናያለን። ከዛ ገብተን በጣም ጉደኛ የሆነ ትልልቅ የእንጨት መስቀል ያለበት ግዙፍ የሆነ ራሱ ትክክለኛ መሰሶ ዛፍ እዛ ነው ያለው ማለት ይቻላል፣ ከውስጡ ይገኛል። እንግዲህ መቅረጽ ክልክል ነው ስለተባለ ሙሉ ለሙሉ ቀርጾ ማቅረብ አልተቻለም እና እንግዲህ ከዛ ገብተነ ተሳልመን ከነሱ ጋር ተመሳሰየ ወጥቻለሁ ማለት ነው እና ግቢው በጣም ደስ የሚል፣ አካባቢው በጣም የሚስብ፣ ዙሪያውን በደን የተሸፈነ መልካም ቦታ ስለሆነ እንግዲህ ብዙን ጊዜ ይህን እድል እዚሁ ሀገር ሆናችሁ የምታዩ እንደዚሁ አጋጣሚ እየሄዳችሁ ተከፍቶ ካገኛችሁት ተከፍቶ ሲገኝ ተከፍቶ ሲገኝ ውስጡን ማየቱ መልካም ነው እያምናለሁ ከዛ በተረፈ እንግዲህ የዛሬው ርዕሳችን ይህን ይመስላል ሰላም ሰላም ለሁላችን ወደ ሌላው ርዕስ ወስዳችኋለሁ እግዚአብሔር ይስጥልኝ አሜን